ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ እዚ ጋር የቴሌግራም ቻናል ና ግሩፕ አስቀምጥላችኋለሁ እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ኢንትሮ ብሪጅ መዝሙሮች እየሰራው ስለምለቅ እዚ ጋር የቲክቶክ አካውንቴን አረግላችኋለሁ እዛ ላይ ገብታችሁ ፎሎ በማድረግ ቤተሰብ መሆን ትችላላችሁ ከእኔ ጋር ሙዚቃ ኦንላይን ወይም ደግሞ ኪቦርድ ኦንላይን መማር የምትፈልጉ በሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ያላችሁ ቤተሰቦች ኦንላይን ሙዚቃ ማስተማር ስለጀመርኩ ታች በምታዩት ስልክ ቁጥር በቴሌግራም ወይም ደግሞ በዋትሳፕ ኮንታክት ማድረግ ትችላላችሁ። እሺ ቤተሰቦች፣ መግቢያ ላይ እንዳያችሁት ዛሬ አቤኒ የጄፒኤስ የሚጠቀመው ጎንደረኛ እንዲሁም ደግሞ ከነ ብሬኩ የሚያምረው ብሬክ እንዲሁም አፍሮቢት እና የተለያዩ አይነቶች ስታይሎች ያሉበትን ሪትም ነው እየላችሁ የመጣሁት ማለት ነው። እያንዳንዱን እዚህ ጋር ያሉትን ነገር አሳያችኋለሁ። ከዛም በኋላ ሪትሙን የምታገኙበትን መንገድ ነው ማሳያችሁ ማለት ነው መጨረሻ ላይ። ስለዚህ በደንብ ተከታተሉ እዚህ ጋር ያሉትን ነገሮች። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላቸው የሚፈልጉትን ሀሳብ ጻፉ። እንደዚህ አይነት አሪፍ አሪፍ ሪትሞች የተለያዩ ሬጅስትሬሽኖች ስለምለቅ ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ከመጀመሪያው ልጀምረላችሁ። እዚህ ጋር ሜን ኤ ላይ እቺ አይነት ሪትም አለች ማለት ነው። እቺ ሪትም አለች። በነገራችን ላይ 97950 ምናምን ያላችሁ ልጆች እነሱ 975 ላይ የሚጠቀሟት ቮይስ እቺ ቮይስ እዚህ ላይ ኮንቨርት ተደርጋ መታለች ማለት ነው። ከቺ ቮይስ ማለት ነው። ስለዚህ እሷንም አንድ ላይ ከሪትሙ ጋር ነው ያለችው። እሷንም አስቀምጥላችኋለሁ ማለት ነው። በጣም ነው የምታምረው ቮይሷ፣ በጣም ነው የምታምረው ማለት ነው። እዚህ ሁለት ቁጥር ላይ ነው ያለችው፣ መጠቀም ትችላላችሁ እሷን። ቮይስ አለች ቢ ላይ ደግሞ ሜይን ቢ ላይ ምንድነው ያለው የሚለውን ላሳያችሁ። ሜይን ቢ ላይ ኖርማሉ ነው ያለው ማለት ነው። ኖርማሉ ነው ያለው ሲ ላይ ደግሞ ምንድን ነው ያለው የሚለው ላሳያችሁ። ሲ ላይ፣ ሲ ላይ ያው አብዛኞቻችሁ የምታውቁት በደንብ የሚረግጠው ፓርት ነው ያለው ማለት ነው። እዛ ዲ ላይ ደግሞ ምንድን ነው ያለው? ዲ ላይ በጣም ጎንደርኛው ነው ያለው በቃ ዲ ላይ ጎንደርኛው ነው ያለው። ኢንትሮ ዋለይ ደግሞ እንጣስ ኢንትሮ ዋለይ ምንድነው ያለው የሚለው ላሳያችሁ። አሁን አሁን ኢንትሮና ኤንዲንግ ላይ ሪትም መጨመር ስለተጀመረ ማለት ነው። ስለዚህ ኢንትሮ ዋለይ ምንድነው የሚለው ከፍቼ ላሳያችሁ። እንደምታዩት ኢንትሮ ዋለይ አሪፍ እንትን አለው ለመግቢያም ወይም ደግሞ ለማጀብም፣ የነ ሀናን መዝሙር አንተ አይደለም የሚለውን ምናምን በዚህ ማጀብ ትችላለች። ከበ እና ይህን ይመስላል። ኢንትሮ ቱ ላይ ደግሞ ምንድን ነው ያለው የሚለውን አሳያችሁ። አብዛኞቻችሁ ታውቃታላችሁ፣ እንጂ ፓርት ረጋ ለመግባት ወይም ደግሞ አንዳንድ የመዝሙር ፓርት ላይ ለመግባት ትሆናለች፣ አሪፍ ናት። ሌላ ደግሞ ኢንትሮ ስሪ ላይ ምንድን ነው ያለው የሚለውን ለማሳያችሁ ማለት ነው። ኢንትሮ ስሪ ላይ ምንድን ነው ያለው የሚለውን ላሳያችሁ። ይሄን ይመስላል። በብዛት አማኒ ደበሉ ሲጠቀም ነው ማየው። ይህን ነገር ደረረረረን ምና የሚለው ማለት እሱንም መጠቀም ትችላላችሁ፣ አንዳንድ ሆት የሆነ ቦታ ላይ አምልኮ ሰዓት ላይ ማለት ነው። አሁን ደግሞ ኢንዲንግ ላይ ያሉትን ምንድን ነው የሚለው ላሳያችሁ። ኢንዲንግ ዋል ላይ ምንድን ነው ያለው የሚለው ላሳያችሁ በጣም ነው የሚያምረው። አፍሮቢት ነው እሱንም መጠቀም ትችላላችሁ። ኢንዲንግ ቱ ላይ የለም። ኢንዲንግ ስሪ ላይ ምንድን ነው ያለው የሚለውን አሳያችሁ። ጭብጨባ ነው እሱንም መጠቀም ትችላላችሁ። ጎላ ያለ ጭብጨባ ነው ከሌሎቹ ያምራል። ሌላ ያላሳየኋችሁ ብሬክ ላይ ያው ብሬክ እዚህ ጋር የሚያምር ብሬክ አለ ማለት ነው። በጣም ነው የሚያምረው ሲገባ ማለት ነው። በብዛት አቤኒ ይጠቀማታለች ፓርት በጣም ነው የምታምረው ማለት ነው። እንዴት ነው የሚጠቀመው? የሆነ ወርሺፕ ላይ አየሁትን ላሳየኋችሁ ቆይ ጎንደርኛውን ይከፍተውና እንደዚህ ይከፍተውና

ይሄን ይመስላል የምታምሯ ብሬክ ችን ትመስላለች፣ የሚጠቀማት ማለት ነው። ስለዚህ እንዴት ነው መጨረሻ ላይ ይሄን ሬት የምናገኘው ካላችሁኝ፣ እዚህ የቴሌግራም ቻነል ላይ እንደምታዩት ለቅቄዋለሁ። እዛ ላይ ገብታችሁ ዳውንሎድ አድርጋችሁ መውሰድ ትችላላችሁ ማለት ነው። ቮይሶቹም እንዳለ አሉ። ቮይሶቹም እዚ ጋር የማሲንቆ የማሲንቆ እሱም አለ። ብዙዎች የሚፈልጓት ድምፅ ደግሞ 975 ላይ ያለው ሶሎ ሶሎ የሚባለው ቮይስ እዚህ ላይ ኮንቨርት ተደርጎ ነው ያለው። ስኩዌር ሊድ እና ሶሎ ሳይን ነው ያለው፣ ግን በጣም ነው የሚያምረው። ኮንቨርት ተደርጎ ነው ያለው ማለት ነው። ሌሎቹም አሉ ይህን ይመስላሉ። ቻናሉ ላይ ለቅቄው ያለው ገብታችሁ መውሰድ ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።